ደጋግመው ሰውን ሁኑ ሰውነት ይቅደም ሰውነት ከእምነትም ከዘርም ከሁሉም በላይ ነው የሚለው ንግግራቸው ዘመን ተሻጋሪና በብዙሃኑ አማኝ ዘንድ ተቀባይነትን ያገኘ የዘመኑ ጥቅስ ተደርጎ የሚወሰድና የሚታወሱበት ድንቅ ንግግራቸው ነው። እርግጥ ነው ከተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በቅርበት እንደሰራ ሰው ከእሳቸው ብዙ ጥበብ ማስተዋል የንግግር ለዛና አዋቂነታቸውን የተረዳንና የተማርን መሆኑን ለመግለጽ እንወዳለን። የተቀዳሚ ሙፍቲ መምህርነታቸው መሪነታቸው፣ አባትነታቸውና ለሀገር ያደረጉትን አስተዋጽኦ ግምት ውስጥ በማስገባት አንጋፋ የአዲስ አበባ ዩኒቨርሲቲ የክብር ዶክቶሬት በመስጠት የክብር ዶክተር ሰኝቷቸዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዛሬ ተሸንፈዋል። የፈጣሪያቸውን ጥሪ ደርሷቸው በቅንነት በከፍተኛ ቁርጠኝነት ወደ ታመኑለት አምላካቸው ቢሰበሰቡም በህይወት ዘመናቸው የሰሯቸው ታላላቅ ስራዎች፣ የሰነዷቸው ኢስላማዊ መጽሐፍት፣ የተናገሯቸው ንግግሮች፣ ምክሮችና ተግሳጾች ሁሉ ከእኛ ጋር አብረውን የሚኖሩ ፣ እሳቸውንም የሚታወሱበት ቋሚ መዘክራቸው እንደሆነ የተጀመረው የማሰባሰብና የመሰነድ ስራው ተጠናክሮ እንዲቀጥል በጉባኤያችን ስ ስም አደራ ለማለት እወዳለሁ።